እንደ ትከተለኝ እንዳመጣብኝ አልመጣም ስላለችኝ፣ እሱ የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት በስሜ ታዞራል። የሱመያ ምን ሆነሽ ነው? በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረ አይፈልጋለሁ። መኖሪያ ቤት አንቺም በተራሽ ይገዛልሽ ሲደርስ ለምን ለምን ብር ስለዚህ ያለውን ቤት በስሜ ማዞር የሱመያ

የጉዳ ሀገር ገንፎ እያደር ይሞቃል የተባለው ለምን እንደዚህ አይነት ነው? እናንተ ከዚህ እዚህ ያስቀመጥኩላችሁትን የሰማችሁትን ማለት ነው። እኔ በደንብ ላስረዳችሁ። በመጀመሪያ ደረጃ ሳኤድ፣ አዩ በረኪና፣ ሱመያ እነዚህ ሶስቱ ልጆች ማለት ነው ራሳቸውን ወክለው ነው እንጂ ድራማ እየሰሩ ያሉት። እስልምናን አይወክሉም። ይህንን ብዬ መናገር እፈልጋለሁኝ። ከዛ ሲቀጥል ግን ሌሎቻችሁ ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት እንደዚህ የሚጨቆንበት ሃይማኖት አይደለም፣ አትሳሳቱ። እነዚህ ሶስቱ ልጆች አዩ ሲጀመር ማለት ነው የሱመያ ቤተሰብ ነች ለዛውም እምነቷ እሷ የሌላ እምነት ተከታይ ነች፣ ሰይድ ደግሞ የሌላ እምነት ተከታይ ነው። ስለዚህ አዩና ሰይድ ባልና ሚስት ሊሆኑ አይችሉም። አንደኛ የሱመያ ዘመድ ነች ብያችኋለው። ሁለተኛ ደግሞ እምነታቸው ይከለክላቸዋል። ከዚያም አልፎ ደግሞ እውነት ተጋብተው ወይም ደግሞ እውነት እስልምና እንደዚያ አይነት ነው ብላችሁ ለምታስቡ ወይም ደግሞ ጭንቅላታችሁ ለተቀበለ ማለት ነው። እኔ በመጀመሪያ እነሱን በቅርብ አውቃቸዋለሁ። አዳምጡ። ሱመያ አንደኛ ከቤተሰቦቿ ጀምራችሁ እሷ እራሷ ነች ያወጣቸው። እውነቱን እንዳያችሁት ቤተሰቦቿ የሌላ እምነት፣ ሱመያ ደግሞ የሌላ እምነት። አዩና የሱመያ ቤተሰቦች እምነታቸው አንድ አይነት ነው። ስለዚህ አዩ በረኪና የሱመያ ቅርብ ቤተሰብ እንጂ የሰይድ ሚስት አይደለችም። ነገሩ ምንድን ነው ካላችሁኝ፣ አብዛኛዎቻችሁ የተሸወዳችሁበት ያልነቃችሁበት፣ አብዛኛዎቻችሁ እስማርት አይደላችሁም። እኔ መቶ ፐርሰንት እናገራለሁ አብዛኛዎቻችሁ ስማርት አይደላችሁም። ለምን እንደሆነ አላውቅም። እናንተ እንደምታውቁት ሳኤድ ማለት ኃይለኛ የቢዝነስ የስራ ሰው ነው። ይህ ሳኤድ መላጣው እንደውም አናቱን የመለጠው ምን እንደ ታውቃላችሁ? ስራና ስራ ነው። ማደግ መልፋት መጣር ይፈልጋል። ስለዚህ ከመጀመሪያ ካመጣጣቸውም ካያችሁ ሳኤድ የስራ ሰው እንዴት ከኢዩቱብን እንዴት እንዴት ሲሰራው እንደነበር አይታችኋል። የቫኪዩም የቤት መጥረጊያ ኦን አድርጎ እያስጮኸ መኪና እየነዳሁ ነው ያለ ጀግና ነው። እሺ፣ ስለዚህ ይሄ ሁሉም ሁሉም ሁሉም ተወና ነው። ሱመያ ራሱ እንደዚህ አትረጋጋም። ማንም ሴት ባሏ ሁለተኛ አግብቶላት ይፈቀዳል ግን ሁለተኛ አግብቶላት በፍጹም እንደዚህ አትረጋጋም። እመኑኝ፣ ባትወደው እንኳን ትቀናለች። ጥሏት ሁለተኛ ሚስት ሄዶ ስላገባ ማለት ነው። ባሏን ባትወደው እንኳን ትቀናለች። ማንኛውም ሴት ባሏ ሁለተኛ አግብቶ ተረጋግታ ቁጭ አትልም። እመኑ በራሳችሁም ላይ አድርጉና እዩት። ከዚያም አልፎ ተልፎ ደግሞ የሱመያ ቤተሰቦችና አዩ እምነታቸው አንድ ነው። አይታችኋታል። አዩ ፀጉሯን በወይግ ተሰርታ ከኋላ ይታያል፣ አይታችኋል። እንደገና ደግሞ ጥፍሮቿ ላይ ጥፍር ቀጥላ አይታችኋታል። አብዛኛውን በእኛ እምነት ውስጥ ደግሞ ይሄ ክልክል ነው፣ እጅግ በጣም ክልክል ነው፣ የተጠላ ነው። አንዳንድ ያፈነገጡ ናቸው እንደዛ የሚያደርጉት አይፈቀድም። የጥፍር ቀለም ከወር እስከ ወር ቢያንስ በሴቶች በወር አንድ ጊዜ የማንጾምበትና እና የማንሰግድበት ጊዜ አለ። በዛ ጊዜ ጽፍር ቀለም ልትቀባ ትችላለች አንድ ሴት ልጅ። ከወር እስከ ወር ግን ጽፍር ቀለም አትቀባም። ለምን አትሰግድም? እንደ ቆያች ሴት ጽፍር ቀለም ሶላት ይከለክላል። አዩን ካያችኋት ከጽፍር መቀጠል አልፋ ተርፋ ጽፍር ቀለም ናቸው ጥፍሮቿ፣ እንዳለ የእጇ ሆነ የእግሯ አስተውሉ። ከዛ ግን እነሱ የራሳቸው የተወና ብቃት አይተንበታል። በተለይ የሰይድንና የሚስቱን እንዲሁም ያዩ በረኪና የትወና ብቃት የፊልም ባለሙያዎች አዩን ውሰዷት አስተውኗት ነው የምለው ጀግና ተዋናይ ነች። እንደገና ይሄ ሀሳብ ራሱ ሀ ብሎ ተጠንስሶ የመጣው ልብ ወለድ ነው ከመላጣው ሳይድ ነው። ስለዚህ አትቀበሉ እባካችሁ ያው ግን እኛ እነሱ ሚዲያውን ስላስጮሁት በዚህ አጋጣሚ ብቃት ያላችሁ እንዲሁም ደግሞ ስማርት ነን የምትሉ ይህንን አይዲያ ተጠቅማችሁ በዚህ አይዲያ ላይ እናንተም የራሳችሁን ሀሳብ እየጨመራችሁ መስራትና መጠቀም ትችላላችሁ። ምክንያቱም ሚዲያውን አሁን ላይ እንዳለ አስጮኸውታል ማለት ይቻላል። እንደውም ደግሞ እነሱን ተከትለው በጣም ብዙ ትንንሽ ዩቱበሮች እንደውም ደግሞ ምርጥ ትዳር ምርጥ ቤት ያላቸው ዩቱበሮች ራሱ በአሁኑ ሰዓት እሱን አይዲያ ከነሳ ኮፒ ካረጉ በኋላ በራሳቸው ላይ እያንጸባረቁት ነው። ሁላቸውም አሁን ላይ ባለትዳር የነበሩ ካፕል ካፕል ሆነው ቪዲዮ ሲሰሩ የነበሩ ዩቱበሮች ማለት ነው። አሁን ላይ እንዳለ ተጣልተናል፣ ተለያይተናል፣ ተፋተናል። በቃ ከውሸት ውሸትን ህዝቡ ስለሚያምን እንዲሁም ደግሞ እንደዚህ አይነት አሉባልታና ጩኸት ወደ እንሱ ስለሚቀበል ስለሚወድ፣ እንደዚ አይነት ነገር ያው እነ ሳይድን ተከትለው ብዙ ተከታዮች እንዳሸን ፈልተዋል ማለት ይቻላል። ያየነው ሁሉ ባና ምን እላለሁኝ። እንዲሁም ደግሞ እነ ሳይድ የሚወክሉት ራሳቸውን ነው፣ እስልምናን አይወክሉም። ይህንን ክሊር አድርጌላችኋለሁ። ለምን እኔ በቅርብ ስለማቃቸው ነው። ከዚም አልፎ ተርፎ ደግሞ ጠብቁ፣ መጨረሻውን ታያላችሁ። ሱመያና ሳይድ አንድ ቤት ላይ ሲመጡ አዩ ደግሞ አዩ በረኪና የሱመያ ቤተሰብ ሁና ስትመጣ ሪያሊቲውን በቅርቡ ታያላችሁ። ግን እነሱ ጥሟቸዋል፣ ምክንያቱም ቢዝነስ ነው፣ ስራ ነው፣ የገቢ ምንጭ ነው። ለዛ ነው ከአንዱ ወደ አንዱ ከአንዱ ርዕስ ወደ አንዱ ርዕስ ፓርቲዋን፣ ፓርቲቱ፣ ፓርቲ ምናምን ደርሷል። አሁን ላይ ፓርቲ መቶ ሀያ ምናምን እንደዛ። ስለ ጣማቸው ነው መታረቅ ያልፈለጉት እንጂ ጎንደር ሄደ ጎንደር እዛ ገጠራማ ውስጥ ከገባ በኋላ እጇን ይዞ ከዛ አካባቢ ማውጣት ይችላል። ለምን ቀላል ነው። የገጠር ሰው የዋህ ነው። የካል እያበሉ አባት ካለ እጁን ይዞ ነው እዛ ቤት የሚወስደው፣ ይተባበራል። ከዛም አልፎ ደግሞ ሀረር ድረስ ስትጠራው ያለችበት ስፔሻሊ ፐብሊክ ታዋ